ለቤቶ ለቢሮ እንዲሁም ደግሞ ለንግድ ቦታው ሴራሚክ እና የባኞ ቤት ዕቃ የሚፈልጉ ከሆነ ዛሬ የተገኘውት አማርኮ ቢዝነስ ግሩፕ ነው። ያላቸውን ሴራሚኮች የባኞ እቃዎች እንዲሁም ደግሞ ዋጋቸውን ወደ እናንተ ማደርስ ይሆናል። እኔ ኤደን ነኝ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ ብራችን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና በቃሽ። ቤታችሁ በጣም ነው የሚያምረው። እናመሰግናለን። እሺ እንግዲህ ዛሬ እናንተ ጋር ያሉትን ሴራሚኮችን እንዲሁም የባኞ ቤት እቃዎችን ለተመልካቾች ለማድረስ ነው ብቅ ያልኩት። በቅድሚያ ግን እንታወቅ። እሺ፣ ናርዶስ ይባላለሁ። የአማርኮ ቢዝነስ ግሩፕ ማርኬቲንግ ኃላፊ ነኝ። መልካም ናርዶስ። እንግዲህ ተመልካቾች ወደ አማርኮ ቢዝነስ ግሩፕ ሲመጡ ምን ምን እቃዎችን ያገኛሉ? ያው እንግዲህ እንደምትመለከታቸው አብዛኞቹ የባኞ ቤት እቃዎችና የወለል ንጣፎች አቅርቦት ነው እኛ የምናደርገው። ሁሉንም በየ አይነቱና ለምን ለምን ይውላሉ የሚለውን ደግሞ በሂደት አሳይሻል። መልካም። እስቲ ከሴራሚክ እንጀምር ና። እንግዲህ እዚህ ጋር ብዙ አይነት የሴራሚክ አይነቶች ይታዩኛል። ምንድን ነው ልዩነታቸው? ዋጋቸውንም እንዲሁ አያይዘች ንገሪ እሺ አሁን እዚህ ጋር እንደምትመለከታቸው የተለያዩ አይነት ሳይዝ ያላቸው ሴራሚኮች ነው ያለው። ኢቨን ቴክስቸርም ጭምር ማለት ነው። አሁን ለባኞ ቤት የምንጠቀማቸው አሉ። ከዛ ደግሞ ኖርማል ቅድም ወለል ንጣፎች እንዳልኩሽ እና የወለል ንጣፎችም የራሳቸው አይነት ሳይዝ አላቸው፣ የራሳቸው አይነት ቴክስቸር አላቸው አሁን ለምሳሌ የባኞ ቤት የምንላቸው ሴራሚኮች ለወለል ንጣፍ የምንጠቀማቸው ሰላሳ በሰላሳ ሳይዝ እና አርባ በአርባ ሳይዝ ነው። ግን ትልልቅ ሰፊ የሆነ ባኞ ቤት ያላቸው ሰዎች ደግሞ ስልሳ በስልሳ ሻካራ ሆኖ የሚጠቀሙ አሉ። ፖሊሹ ትንሽ ለሴፍቲ ያስቸግራል፣ አይመከርም እና እኛም ስናመርት ሀገር ውስጥ ያሉት በሙሉ ሲመረቱ ሻካራ ሆኖ ነው የሚመረቱት ሰላሳ በሰላሳ አርባ ከዛ ለግድግዳ ደግሞ ሁለት አይነት የሳይዝ አማራጮች አሉ። ሰላሳ በስልሳ እና ሀያ በሰላሳ ናቸው። እነሱ ግን ፖሊሽ ናቸው። ያው የባኞ ቤት እድፍ ምናምን እንዳይዝ እነሱ አሁን በፖሊሽ መልክ ነው የሚቀርቡት። ከምሳሌ ሳይዞቹን ላሳይሽ እነዚህ የምትመለከቻቸው ሰላሳ በሰላሳ የመሬት ናቸው፣ የወለል ንጣፍ ማለት ነው። ያው እኛም ሞስት ፕሮባብሊ ባኞ ቤት ብለንም ስለምናቀርባቸው እና ሲመረቱ የመሬትና የግርግዳ አብዛኛውን ጊዜ አይተሽ ከሆነ ተመሳሳይ ነው የሚሆኑት። የባኞ ቤት ብለን እንጠቀማቸዋለን እንጂ ጠባብ ቤት ለሆኑ ለኮንዶሚኒየም ለምናምን አርባ በአርባ እና ሰላሳ በሰላሳዎቹንም ለወለል ንጣፍ ይጠቀሙባቸዋል። እነዚህ አሁን የወለል ንጣፍ አድርገን የምንጠቀማቸው ናቸው፣ ሰላሳ በሰላሳ ማለት ነው። በጣም አሪፍ። እንግዲህ የእነዚህ የካሬ ዋጋቸው ምን ያህል ነው? እሺ ያው እንዳልኩሽ አሁን እኛ በዋነኝነት የምንሰራቸው የሀገር ውስጥ ናቸው ብዬሻለሁ። እና ሁለት ፋብሪካዎች ነው እኛ ዋና አከፋፋያችንን የሁለቱ ፋብሪካዎች ማለት ነው። እና ዱከም ላይ የሚገኝ ዱከም ኢንዱስትሪ ዞን ውስጥ የሚገኝ ዲያን ሴራሚክ የሚባል እና አረርቲ ሴራሚክ የሚባሉ ናቸው። ሁለቱ ላይ ትንሽ የዋጋ ልዩነት ይኖራል። እነዚህ የትኛው ምርት ናቸው? ይሄ የአረርቲም አለው የዱከምም አለው። ስለዚህ አሁን ገበያ ላይ የአረርቲው ሰላሳ በሰላሳ አንድ ሺ ሁለት መቶ ሀምሳ ይሸጣል የዱከሙ ደግሞ አንድ ሺ ሁለት መቶ ያው ተቀራራቢ ነው ብዙም ያን ያህል ልዩነት የለውም ግን አንዳንዴ የፕሮዳክት ማጣት ከዛ ደግሞ ሀገሪቷ ባለችበት የኢንፍሌሽን ጉዳይ ምናምን ከፍ ዝቅ ይላል በጣም ጥሩ እንግዲህ እዚህ ጋር ደግሞ ይመስለኛል አርባ በአርባ ሌላ አማራጭ አላችሁ የእሱ እሱ ዋጋ በካሬ ምን ያህል ነው አንድ ሺ አራት መቶ ነው አሁን ገበያ ላይ እየተሸጠ ያለው እንደምታያቸው ግን አሁን የአርባ በአርባው ቅድም እንዳልኩሽም ነው ለባኞ ቤት ብቻ አይደለም የምንጠቀማቸው አሁን የሆነ ኮንዶሚኒየሞች ናምን ላይ ሊያስተውለች ከሆነ ጠበብ ያለ ካሬ ምናምን ያላቸው ስለዚህ ለእነሱ ለእነሱ አርባ በአርባንም ለመሬት ለሳሎን ለሜንታ ቤት ይጠቀሙበታል አነስላለን ቦታ ተመራጭ አነስላለን ቦታ ተመራጭ በጣም ጥሩ እንግዲህ ከዚህ ሌላ ደግሞ እዚህ ጋር ብዙ አይነት ነው የሚታየኝ

በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ ሁለትና በባለ ሶስት መኝታ አማራጭ ለሽያጭ ክፍት አድርገናል። በ30 ፐርሰንት ቅድመ ክፍያ ማለትም ባለ ሁለት መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር፣ እንዲሁም ባለ ሶስት መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70 ፐርሰንት በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ የከርሰ ምድር ውሃ እንዲሁም ሁለት ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት፣ በተጨማሪም ጂ ፕላስ ዋን ቪላ እና ጂ ፕላስ ቱ ታውን ውስጥ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሆኑ። የግድግዳ ይመስለኛል፣ አሁን የወለል ያየ ነው። እስኪ የግድግዳዎቹ ደግሞ በተወሰነ ነገር መልካም ቅድም ልገልጽልሽ እንደሞከርኩት አሁን የግርግዳ በሁለት አይነት ሳይዝ አማራጮች ነው ያሉ የ20 በ30 እና 30 በ60 ናቸው። እና 30 በ60ው ላይ አንዳንድ ስትመለከች የቴክስቸር ዲፍረንስ ምና ምን አለ አይደለ? አሁን ዲጂታልና ኖርማል ብለን የምንጠራቸው አሉ። ከውበትም አንጻር የየራሳቸው የሆነ ዲፍረንስ አላቸው። ዋጋቸውም እንደዚው ይለያያል። እንዳልኩሽ ነው። የዱከምም አቅርቦት አለ፣ የአረርቲውም አቅርቦት አለ። አሁን የአረርቲው አቅርቦት ላይ 1400 እስከ 1450 ይሸጣል ከዛ የዱከምም ደግሞ ከ1850 ድረስ ይሸጣል ኖርማል የሚባለው ኖርማል ዲጂታል የሚባለው ስ ይመስለኛል ይሄኛው ነው አይደል ዲጂታል የሚባለው በትክክል ስታዩ ራሱ ያስታውቃል አዎ አሁን እሱ ምንድነው የምርት ዲፍረንስ እንጂ ገበያው ላይ ያን ያህል የዋጋ ልዩነት የለውም ከኖርማሉ ጋር ከኖርማሉ ጋር አንድ ነው ያው ቲክነሳቸውም ተመሳሳይ ነው። የቴክስቸር ዲፍረንስ ብቻ ነው ያለው አሁን ላይ ገበያ ላይ ያሉት በስምንት ነጥብ አምስት ቲክነስ ነው እየወጡ ያሉት የዋጋ ልዩነት የላቸውም። ስለዚህ ይህም በካሬ ስንትር ዋጋው አንድ ሺ ሶስት መቶ ሀምሳ እስከ አንድ ሺ አራት መቶ ድረስ መልካም እንግዲህ እሺ። ከዛ በተለየ ደግሞ ለቤት ለቢሮ የሚሆኑትን ሴራሚኮች እኒና ቲክነሳቸውን ያለውን የሳይዝ አማራጭ ዋጋውን አያይዘሽ ንገሪ። እሺ በጣም ጥሩ። አሁን እንዳልኩሽ ከወለሉ ሌላ አማራጭ ያለን በቅርቡ ገበያ ላይ ሪሊዝ ያደረግነው ሳይዝ አለ መቶ ሀያ በስልሳ ከዛ ደግሞ ስልሳ በስልሳ በዋነኝነት አሁን በብዛት ገበያው ላይ ማግኘት የምንችለው ስልሳ በስልሳ ነው እነዚህ የምትመለከቻቸው ማለት ነው እና በሁለት አይነት አማራጭ ነው አቅርቦታቸው ፖሊሽ እና ኖርማል የምንለው ወይም ደግሞ ስሊፐሪ እና ነን ስሊፐሪ የምንለው ማለት ነው ቲክነሱ በ 9 ነጥብ አምስት ቲክነስ ነው እና ያው ስልሳ በስልሳ ነው ሳይዙ ዋጋቸው ኖርማሉ ወይም ሻካራው የምንለው 1600 ብር ነው። ኦኬ ፖሊሹ የምንለው ደግሞ የአረርቲው 1700 ሲሆን የዱከሙ ደግሞ 1750። እሺ ከዚኛው ሳይዝ በተጨማሪ ያለው እሱኛው ውስጥ ምን ያህል ነው ዋጋው? መቶ ሀያ በስልሳው አሁን አዲስ ነው ሪሊዝ ያደረግነው እንዳልኩሽ፣ እሱ 2200 እስከ 2250 ድረስ ይሸጣል። መልካም እንግዲህ ሰላሳ በስልሳ ብለሽ የባኞ ቤት የግድግዳ የጠቀሻቸው ለባኞ ቤት ብቻ ነው ወይስ ለኪችንም አገልግሎት ይሰጣሉ? የኪችን አገልግሎትም ይሰጣሉ። አሁን ላይ በብዛት አሁን ደግሞ ትሬንድ ሆነዋል። አስተውለሽ ከሆነ መሀል ላይ እንደ ሴንተር ፒስ ምናምን እነሱ ራሱ እኛ ጋር አቅርቦታቸው አሉ። እና እነሱም ሰላሳ በስልሳ ነው ሳይዛቸው። ግን እንዴት ነው ብዛት ሳይሆን በፒስ ነው ምን ነው የሚፈለጉት እነሱ ሴንተር ፒሶቹ? በተናጥል አማራጭ ነው ያሉት። ምክንያቱም እንዴት ነው ብዙ አይነት ስዕሎች መካከላቸው ላይ ይኖራል። እንደ አበባ እንደ ሲኒ ጀበናውን አይነት ስዕሎች ስላሉት እነሱ በብዛት የሚወጡ አይደሉም። እንደ ግለሰቡ ፍላጎት በመሀል በመሀል ጣል ጣል የምትደረግ ናት፣ አስጠውለሽ ከሆነ ማለት ነው በትክክል። እነሱስ ዋጋቸው ምን ያህል ነው? ተመሳሳይ ነው። የከለር ምናምን ልዩነት ዋጋ ላይ ባሪ አደረግም። ምንድነው ሳይዝ ልዩነት ብቻ ነው ዋጋ ላይ ነው በጣም ጥሩ እንግዲህ። ከዛ በተጨማሪ እዚህ ጋር ዘኮሎ ይታየኛል። ስለ እሱም የተወሰነ ነገር ያው እንግዲህ አሁን ዘኮሎን የምንጠቀመው የሴራሚክ እና የግድግዳ ጠርዝ ላይ የምንጠቀመው ፕሮዳክት ነው። እሱ የዱከም ምርት ብቻ ነው። እሱ አሁን ገበያ ላይ ከመቶ ሀምሳ ብር ድረስ ይሸጣል። ቴክነሱ አስር ነው ያው በስልሳ ሳንቲም ስታንዳርዱ ነው አይደል? ስታንዳርዱ ነው በጣም ጥሩ እንግዲህ እንግዲህ ቀደም ብለሽ እንደነገርሽኝ ከሴራሚክ በተጨማሪ ሌሎች አይነት የባኞ ቤት እቃዎች አሏችሁ። እኔ እንደሚታዩኝ ብዙ አይነት አማራጭ አለ። እስኪ ያሉትን በተወሰነ አሳየን። ልክ ነው። እዚህ ጋ የምትመለከቻቸው የባኞ ቤት ውስጥ የምንገለገልባቸው የተለያዩ ማቴሪያሎች አሉ። እነዚህ አሁን የሽንት ቤት መቀመጫዎች ናቸው። በማኑዋልም ዲጂታልም አላቸው። ግን አሁን ለጊዜው እነዚህ በሳምፕል መልክ ያመረትናቸው ናቸው። አሁን አገር ውስጥ የሚገነባ ማሽን አለን እነዚህን የምናመርትበት እና እሱ ገና ከሶስት ወር በኋላ ነው ሜንቴናንሱ ሁሉ ነገር አልቆ ፕሮዳክቶቹን ወደ ገበያ የሚያወጣለን። ስለዚህ አሁን ለጊዜው በሳምፕል ደረጃ እንጂ ዋጋ ምናምን ወቶላቸው ለገበያ ዝግጁ አይደሉም እና እነዚህ አሁን የሽንት ቤት መቀመጫዎቹ፣ የባኞ ቤት እቃዎቹ ሪኮ ብራንዱን የምታውቂ ከሆነ የሪኮ ምርቶች ናቸው። አንድ ላይ ነው የምንሰራው ከስተመሮቻችን ከዛሬ ሶስት ወር ገበያ ላይ ሪሊዝ የምናደርጋቸውን እቃዎች ሲፈልጉ የሪኮ ምርት እኛ ጋር በስፋት ያገኙታል ማለት ነው፣ ማግኘት ይችላሉ። በሚገባ መልክ እንደምትመለከቷቸው በአሪፍ ስታንዳርድ ነው የተሰሩት። እነዚህ የእጅ መታጠቢያዎች አሉ፣ ዘመናዊ የእጅ መታጠቢያዎች ለየት ለየት ያሉ ናቸው። እስከ ዛሬ ያልተለመደ አይነት ዲዛይን አለው። ትክክል። ያው እነዚህም እንደነገርሽኝ ሳምፕል ናቸው። እንግዲህ ተመልካቾች፣ ከሶስት ወር በኋላ እነዚህ ማዘዝ ይችላሉ። እናንተ በሚገባ መልካም። እሺ። እዚህ ጋ ደግሞ ለየት ያለ አለ። አዎ፣ ይሄ ያው እንግዲህ አብዛኛውን ጊዜ የምናውቀው ለወንድሞቻችን መጠቀሚያ የሆነ ሽንት ቤት ነው ማለት ነው። ስለዚህ ያው ሰዎች በሚፈልጉት ባላቸው ቦታ ሳይዛቸውን ለክተው እናንተ ጋር ኦርደር ማድረግ ይችላሉ። እንዳቅማቸው አይተው የሚፈልጉትን በዲጂታልም ከሆነ በኖርማልም ከሆነ የሚፈልጉትን አይተው መምረጥ ይችላሉ። በጣም አሪፍ። ቀደም ብለሽ እንደነገርሽ እንግዲህ በማንዋል እና በዲጂታል አለ ብለሽኛል። ዲጂታሉ ከማንዋሉ በምንድን ነው ለየት የሚለው? ያው እንግዲህ እንደምትመለከችው አሁን ይሄ ሶኬት እዚህ ጋር ምን ይሰራል ብለሽ ልታስብ ትችላለሽ። ሽንት ቤት መቀመጫ ላይ አብዛኛው ጋር አልተለመደም። ምንድነው አሁን ይሄ ዲጂታል ብለን ሜንሽን ያደረግንበትን ምክንያት ሴንሰር አለው። ዊች አሁን ፍላሽ ማድረግ ምናምን ሲጠበቅበት ሴንስ አድርጎ ነው ፍላሽ የሚያደርገው። ስለዚህ ሙቭመንት ላይ ቤዝድ የሆነ ሴንሰር ነው ማለት ነው። በዛ ነው ዲጂታል ያለው። ማሉ አንዱ ደግሞ እንደተለመደው ራስሽ ፍላሽ የምታደርግበት ነው ማለት ነው። በጣም ጥሩ ነው ዲፍረንስ። እሺ፣ ኮምፓውንዳችን ከተማ ነው። በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ ሁለትና በባለ ሶስት መኝታ አማራጭ ለሽያጭ ክፍት አድርገናል። በ30 ፐርሰንት ቅድመ ክፍያ ማለትም ባለ ሁለት መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር፣ እንዲሁም ባለ ሶስት መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70 ፐርሰንት በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ የከርሰ ምድር ውሃ እንዲሁም ሁለት ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት በተጨማሪም ጂ ፕላስ ዋን ቪላ እና ጂ ፕላስ ቱ ታውና ውስጥ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሁኑ። እንግዲህ እንደተመለክተሻቸው ናቸው። በጣም የተለያዩ ፕሮዳክቶች አሉ፣ ቤታችን ውስጥ የምታያቸው። ሌላ በተጨማሪ ደግሞ አሁን ከመቀመጫዎቹ ጋር እና ከአንዳንድ የባኞ ቤት እቃዎች ጋር አንድ ላይ ሪሊዝ የምናደርጋቸው እዚህ ጋር የምትመለከቻቸው ጃኩዚዎች አሉ። እዚ ጋር ለሻወር ቤት አሁን ዘመናዊ ሻወር ቤቶች ላይ ውጪ ወደ ውሃ ውሃ ወደ ውጪ ምናምን እንዳይረጭ በእንደዚህ አይነት መልኩ የዘመናዊ የባኞ ቤት ማቴሪያሎችንም አንድ ላይ እናቀርባለን ማለት ነው። በጣም አሪፍ። ይሄ ጃኩዚዩ ምን አይነት አማራጭ አላችሁ? ምናልባት የዲዛይን አማራጭ አላችሁ ከዚህ የተሻለ ኦፍኮርስ፣ አሁን ላይ ለጊዜው እንደ ሳምፕል ያወጣ ነው ይሄንን ነው። ግን አሁን ሙሉ ፕሮዳክቶቹን ሪሊስ ስናደርግ በተለያዩ አማራጮች ነው፣ ልክ እንደ መቀመጫዎቹ። እነዚህም የተለያየ አማራጭ በሳይዝም በአይነትም የተለያዩ አማራጮች ይኖሩናል። ስለዚህ ሰዎች ባላቸው ቦታ ለክተው እናንተ ጋ ኦርደር ማድረግ ይችላሉ። በትክክል በጣም አሪፍ። ይሄኛውም ያው የተለመደ ነው፣ ከዚህ የተለየ ዲዛይን አማራጭ አለ? አዎ የአሁን እቺ ኦቫል እቺ ከርቮ አለች። ከዛ ደግሞ በአራት ማዕዘን አማራጭ የሚፈልግ ሰው አለ፣ እሷንም አሳይሻለሁ። በአራት ማዕዘን ይፈልግ ካለ ገንዳ ለማይፈልግ ከስተመር ማለት ነው ይህንን እናደርጋለን። ገንዳ ለሚፈልጉ ከስተመሮች ደግሞ አሉን፣ የገንዳ አማራጮችም አሉ። አንድ ላይ ሪሊዝ የሚደረጉ ማለት ነው። አሁን ግን እንደ ሳምፕል ይወጣል ማለት ነው። እሱንም አሳይሻለሁ። በጣም ጥሩ፣ ወደዛ ሄድን። ሌላ ደግሞ የገንዳ አማራጭ አልኩሽ ይህ ነው። አሁን በሳምፕል መልክ ያወጣ ናቸው። በጣም ነው የሚያምረው ዲዛይን። እኔ እራሱ እንደ አዲስ እያየት ከአንቺ ነው። በጣም ነው የሚያምረው እና ከዚህ ደግሞ የተሻሉ ሳይዝም ከፍ ያለ አነስም ያለ እንደ ሰው ቦታ ምርጫ ፍላጎት በትዕዛዝ ምናመርታቸው ይኖራሉ። ይሄ በጣም እኔ ወድጄዋለሁ ስሻ በጣም ነው የሚያምረው። ስለዚህ ሪሊስ ስናደርግ የመጀመሪያ ከአስተመራች የምትሆኝ አንቺ ነሽ ማለት በሚገባ ደስ ይለናል። እዚህ ጋር እንደምትመለከታቸው ደግሞ አሁን ላይ ትሬንድ እየሆኑ እየመጡ የእጅ መታጠቢያዎች አሉ። ያው እዚህ ጋ የእጅ መታጠቢያችን ሲንኳ አለ። በፈለግሽው አማራጭ ደግሞ የቧንቧ አይነቶችን መጠቀም ትችያለሽ። ላይክ ሴንስ የሚያደርጉ የበራሳቸው ላይክ ሙቭመንት ሴንስ አድርገው ራሳቸው ውሃ ሪሊዝም የሚያደርጉልሽ አሉ። ጀስት ማኑዋሊም ደግሞ የምትጠቀሚባቸው አሉ። እነዚህም እንደምታያቸው በጣም ሲምፕል ለኛ ሀገር ደግሞ እንዴት ነው? ኮተት ሰብሳቢ። አዎ አሪፍ እቃዎች ናቸው። እንግዲህ እነዚህ ሁለት ነው ግልጋሎታቸው፣ እንደ መስታወትም የሚያገለግላሉ፣ እቃ ማስቀመጫም ይሆናሉ ማለት ነው። በትክክል እና አሁን ላይ ጠበብ ጠበብ ያሉ ናቸው። አስተውለሽ ከሆነ አሁን ኮንዶሚኒየም ቢሆን አፓርትመንቶች ምናምን ቢሆኑ ሰብሰብ ያሉ ነገር ስለሆኑ ያን ያህል በልኪ የሆነ ቦታ ስለማናገኝላቸው ነገሮችን አንድ ላይ ሰብሰብ አድርጎ የሚይዝልን አሁን ለምሳሌ ይህን ታውልን ምናምን ማስቀመጥ ትችያለሽ። ከታች መጠቀም ስለምትችይ ዊች ኢዝ ኢዝሊ ነው የምትጠቀሚባቸው። በጣም ጥሩ። ከዚህ የተሻለስ አማራጭ አላችሁ? እንደ አማራጭ ሌላ አሁን ከላይ እቺም ብቻ ሲምፕል ብቻ እንድትቀመጥ ከተፈለገች አሉን፣ የእጅ መታጠቢያ ሲንኮች ብቻዋን ከላይ የተቀመጠች ይሄንንም አይፈልጉ ማለት ነው። ራስሽ አንቺ ሰፖርተር ወይም ማስቀመጫ አዘጋጅ ተሽላቸው የምታስቀምጫቸው ለብቻ የምንሸጣቸው ይኖራሉ፣ ወደፊት ሪሊዝ የምናደርጋቸው ማለት ነው። እነሱን አሳይሻለሁ እንዳማራጭ የታፖቹንም የቧንቧዎቹንም እነሱንም አሳይሻለሁ። አሁን እንደውም ገና ስገባ አይኔን የያዘች ለየት ያለች የእጅ መታጠቢያ ይቻለሁ። እስቲ እሷንም በተወሰነ እንያት እንያት። እንግዲህ እዚህ ጋም ደግሞ የምትመለከቻቸው በተለያየ አይነት ዲዛይን፣ በተለያየ አይነት አማራጭ ያዘጋጀናቸው ሳምፕሎች ናቸው። እችኛው አታምሩ! እቺ ነው ያልኩሽ፣ ቀደም ብዬ ሳይዟ ምን ያህል ይሆናል የዚች? አሁን ሳይዝ እቺን ዝም ብለን ለሳምፕል ለጊዜው ያመጣናት ነው እንጂ እንደየቦታው ነው። ማሳነስም ከፍ ማድረጋችን አይቀርም ግን እንደየሰው አማራጭ ነው። አሁን ሳይዝ ሊሚት አላስቀምጥንም። ሚኒመም ሳይዝ እቺን ታህል ማክሲመም ሳይዝ ብለን አላስቀምጥንም። አዜ ሳምፕል ፕሮዳክቱን ነው ለማውጣት የፈለግነው። ከዛ በኋላ ደግሞ ሳይዝ ላይ ቤዝድ ሆነን እንሰራለን። ሰው ስለዚህ ሰው ባለው ቦታ የመረጠውን ዲዛይን ኦርደር ማረት ይችላል ማለት ነው በትክክል እሺ፣ በጣም ጥሩ። ከዚህ ሌላ እንግዲህ እዚህ ጋርም ሌላ አይነት የእጅ መታጠቢያና መስታወት ይታየኛል። ቀደም ብለን ካየ ነው የሚለየው ምንድነው? አንደኛው አሁን ይሄ ጎን ለጎን ሁለት የያዘ ነው። ትንሽ ሰፋ ላለ ቦታም ያለው አዘርዋይስ ደግሞ አነስ ያሉ መታጠቢያ ቤቶች ኖሯቸው ሌዥር የምትያቸው ሆቴሎች ላይ ሆነ ነገር ሁለት ሰው እንዲጠቀምበት ሙቅና ቀዝቃዛም ለብቻ ለመለየት የሚፈልግ ሰው ካለ በዛ ላይ ደግሞ ታውል ሰው ቦታን ያልኩሽ ደግሞ ኮስሞ ለማስቀመጥ ምናምን የሚፈልጉ ከሆነ ሁሉንም ባኞ ቤታቸው ላይ እንዲገለገሉበት ሰፋ ተደርጎ የተሰራ ነው። ይሄ መስታወቱ አሁን እንደዛኛው ማስቀመጫ በውስጥ ማስቀመጫ የለውም፣ ግን ከላይ ብቻ አነሳ አነስ ያሉ ነገሮችን ማስቀመጥ ከተፈለገ እዚህ ላይ ማስቀመጥ ይችላል ይመስለኛል። ይሄ ለንግድ ቦታዎች ለሆቴሎች በጣም ተመራጭ ነው የሚሆነው፣ በትክክል እሺ ከዚህ ባለፈ ደግሞ የሻወር ፓኔሎችን አይቻለሁኝ። እነሱን በተወሰነ እናያቸው። ቻለ ኮምፓውንዳችን ከተማ ነው። በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ ሁለትና በባለ ሶስት መኝታ አማራጭ ለሽያጭ ክፍት አድርገናል። በ30 ፐርሰንት ቅድመ ክፍያ ማለትም ባለ ሁለት መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር፣ እንዲሁም ባለ ሶስት መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70 ፐርሰንት በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ የከርሰ ምድር ውሃ እንዲሁም ሁለት ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት በተጨማሪም G+1 ቪላና G+2 ታውን ውስጥ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሁኑ። እሺ፣ እዚህ ጋር እንደምትመለከታችሁ ደግሞ እነዚህ ሻወር የምንወስድባቸው የሻወር ፓኔሎች ናቸው። ሁሉም የራሱ የተለያየ ዩዝ ነው የሚሰጡን። አሁን ለምሳሌ እነዚህ በተለያየ ቦታ ነው፣ እዚህ በላይም እዚህ ጋር በተለያየ ቦታ ላይ በምትፈልጊው ላይ በእጅሽም ይዘሽ መጠቀም በምትፈልጊበት ሰዓት በእጅሽ ይዘሽ መጠቀም ትችላለሽ። ከላይም ባለው መጠቀም ትችላለሽ። ከታችም እነዚህ መደዛው ናቸው። እነዚህ በፕረስ የምትጠቀሚባቸው ናቸው። ዘመናዊ ናቸው። አዲስ የመጡት ናቸው። ከዛ ይህንንም ምንድን ነው በልምድ ቴሌፎን ሻወር የሚባለው ማለት ነው። ይህም ሶስት አይነት አማራጭ ነው ያለው። በትክክል ይሄ ኖርማሊ አራት አይነት ነው በላይ ከዚህኛው ምን ለየት ያደርገዋል? ይሄኛው ከዚኛው ለየት የሚያደርገው ምንድን ነው? ይሄኛው ባለ አራት ዩዝ ነው። ይሄ ደግሞ ባለ ሶስት ዩዝ ነው። በዚህ በታችኛው መጠቀም ትችላለች ወይም ደግሞ በላይኛው መጠቀም ትችላለች። ናቸው ማለት እችኛዋስ? እሱ ከዛኛው ብዙም አይለየውም። እዚች ጋር የሞዴል ዲፍረንስ ምናምን ያለው እንጂ ተመሳሳይ ናቸው። ስለዚህ ተመሳሳይ ናቸው እነዚህ በጣም ጥሩ። እንግዲህ እናንተ ጋር መጥተው ሴራሚኮችን እንዲሁም ደግሞ የባኞ ቤት እቃዎችን መግዛት ለሚፈልጉ ተመልካቾች አድራሻቸው የት ነው የሚገኘው? እሺ፣ አድራሻችን የሚገኘው አትላስ መብራቱ ጋር ወደ ቺቺኒያ ስትታጠፊ የመጀመሪያው ህንፃ ማለት ነው። በጣም ጥሩ። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። ሰላም። እኔም በጣም አመሰግናለሁ። እሺ